ቤተሰብ እንግዲህ ማለት ነው በጣም ነው የፈሩት። በጣም ማለት ነው። እነ ሩታናና አብሪሽ ቪዲዮ ለምን አይለቀቁም እያሉን የነበርን ለካ ብዙ ልጆች ቀርተዋል። ብዙ ልጆች ማለት ነው የፍሬም ቀርተዋል። እንዲሁ ደግሞ እኔ እንጃ ማርክ ራሱ የሄደ አይመስለኝም። ማርክም የለም። እኔ እንጃ እንዲ የመጡ ራሱ አልመስለኝ ብሎ። ጽጌ ራሱ እኮ ባለፈው የሆኔ ነገር ለቃ ነበረ፣ እስተግራቧ ላይ፣ እስተግራቧ ላይ በቃ የሆኔ የያዘን ነገር ለቃ ነበረ ማለት ነው። እና እንደ ተከፋች እንዳልመጣች ነው። ባለፈው እንግዲህ እዚህ ጋር ያየኑ ነገሮች ልብሳቸው የተለበሱ ቀይ ነው፣ እኔ አላቅም። ብቻ ቀይሮ ከዛም በኋላ ምግብ ቤት ገብቶ ይሁን አላቅም፣ ማታ ላይ እንጂ ዳንኤል አይተናል እዛ ውስጥ ማለት ነው። ሁለተኛ ነገር ደግሞ ጽጌ የለችም በቃ ብዙ ልጆች የላቸው። ከዚህ በፊት ደግሞ የቀራ የነበረ ማን ነበረ? ኢሳይቅ ብቻ ነበረ። ከኢሳይቅ ቀጥሎ ወንድሙ አልመጣም። ብዙ ናቸው። አሁንም ራሱ እያልመጡ መሰለኝ እየተጠባበቁ፣ ወይ ነገ ዛሬ ይስተካከላል ብሎ ነው መሰለኝ። ቪዲዮ ራሱ ያልተለቀቀ እንግዲህ በጣም እዚህ ጋር ራሱ ጣና ውጣ ስትዬ ማን ይሄዳል ማን ይቀራል እያሉ በጣም ተጨንቆ ማለት ነው። በጣም ተጨንቆ፣ በጣም ነበረ ሲፈሩ የነበረውና አብሪሽ መጀመሪያ ላይ ማናት እንትና ገብታለች፣ ሜሪ ሄዳለች፣ ሜሪ ገባች። ከዛን ደግሞ ቀጥሎ አብሪሽ ነው የገባ። ዳንኤል እና ጽጌ ምን ላይ እንደሆኑ አላቅም፣ ግን የባለፈው የመጀመሪያ የለቀቁ ቱክቱክ ላይ ያየ ነው። ግን ዳንኤል አለ እንግዲህ ዳንኤል እንደሄደ ነው። ጽጌ ግን አይታወቅም። ማን ቀራ ማን ሄደ ራሱ አልታወቀም ማለት ነው። ሙሉ በሙሉ ተሰብስቦ አልመጣም ይሄ የተቀረጸ ቪዲዮ ከዛ ሲነሱ ባለፈው ከዛ ሲነሱ ነው እንግዲህ ነገሮቹ ስላልተመቻቸው እንግዲህ መሰለኝ ቶሎ ያለቀቁት እንጂ ዛሬ የተቀረጸ ቪዲዮ አይደለም። ግን እንደዚህ ዱባይ ውስጥ እንደዚህ ችግር ሆነ ማለት ነው። ማለት ቪዛ ከተመታ በኋላ በህጋዊ እንደዚህ ሄዶ መስናናት ተሰንቶ መመለስ እንደዚህ ከባድ ሆነ ማለት ነው። ቤተሰቦችን እንጂ አላቅም። ዱባይ ውስጥ እኮ እንደዚህ ያልነበረ በርግጥ ብዙ የሆነ ጊዜ ላይ ልጆች ከሪፖርት እየተመለሱ ነው፣ ብዙ ልጆች እየተመለሱ ነው ምናምን ስሎ ሰምቼው ነበረ። ነገር ግን እነዛ ለስራ በቃ ማለት እንደዚህ የሚመጡ ናቸው። እንግዲህ ከደላሎቹ ምናምን ችግር አለ መስሎኝ ነበረ። ግን አሁን ለመስናነት ራሱ ዱባይ ለመግባት በጣም ከባድ ሆነዋል። አስቡት እንግዲህ ይህን ሁሉ ብር ጨፍጭፎ ከዘን ደግሞ ቢዛቸው እንደዚህ ሲቀርባቸው በጣም ያሳዝናል። እንትናም አልመጣም። ማን ነው ስሙ የነበረ ከነሱ ጋር የነበረ ልጅ? እሱም ይመጣል መስሎኝ ነበረ። ኤፍሬም ነው ኤፍሬም አይደለም። ከኢሳቅያ እንደውም ሸኝቶ ነበረ እነሱ እሱም አልመጣም። እንግዲህ ቆይ ማርክ ቀርቶ ነው። ባለፈው እሱ ራሱ ፓስፖርት ጠፍቷል ምናምን ብሎ ቪዲዮ ትላንት እናላቆ ነበረ። እንደውም በአፉ እሱ ራሱ እንዲቀር አደረገው መሰለኝ ጌታ እና በጣም ያስፈራል። እንግዲህ አብርሽ ገብቷል። በእርግጥ አብርሽ መተዋሩታ መታለች። እና ዳኒ የዳንኤል የጽጌ እንዲሁ ሌሎቹ ሌሎቹ ማን መጣ ማን ቀራ እንደተባለ አናውቅም። እንግዲህ ስለዚህ ነው እስከዛሬ ቪዲዮ አልተለቀቀ። በቃ የሆነ ደስታ የላቸውም። ግማሾቹ ቀርቶ ግማሾቹ ሄዶባቸው ነው መሰለኝ እንዳሰቡት አልተሳካም። ዱባይ እኮ ከዚህ በፊት የማናኛውም ሰው መጥቶ ምን መለሳል ግን አሁን ነገሮቹ እኔ እንጃ ጠንቀቅ አረጉ መሰለኝ። ይሄ ቅርታ ማለት ይሄ ቅርታ ከሄደ በኋላ ማለት የቅርታ ተደርጎ ባለፈው ፓስፖርት የሌላችሁ አስተካክሎ ህገወጥ ምናምን እንዳይኖሩ ከተባለ በኋላ ብዙ ነገሮች ተስተካከለ ይመስልኛል። እንደ ድሮ አይደለችም ይመስልኛል። እና እንግዲህ ገቢ ያሎናችሁ ጉዳችሁ ፈላ። እንግዲህ እኛ እንኳን እግዚአብሔር ይመስገን እግዚአብሔር ይመስገን፣ ከዚህ በኋላ እንኳን ምንፈራ ነገር የለንም። ሄደንም ከተመለስንን፣ ካልተመለስንን ደግሞ ምንም ይሄን አላሳስብም። ወይ ወይ ወይ ወይ፣ ዱባይ ዱባይ፣ የኔ ማር ሀገራችን፣ እቺ ሀገር ምርጥ ሀገር ናት። እናት እንደዚህ ሰው በዛበት መሰለኝ። እና እንግዲህ ቢዛቸው እንደዚህ ሆነ። ግን እንኳን በሰላም መጣችሁ። ያም ሆነ ያም ሆነ ግን ደግሞ ማለት ብዙ ሰዎች ሲቀሩባቸው ጥሩ አይደለም። ማለት አሁን ለሩታ ሚዜ ምናምኖች በጣም ነው ይቀሩባቸው ይመስለኛል። እና ግን ባለፈው ልጆቹ ራቁቷቸው ምናምን የተለቀቁ ከሌላ ሀገር ወት መጥቶ ነው። በለው በለው። እንግዲህ ሙሉ ቪዲዮ ነገ ይለቀቃል ብዬ ያስባለሁ። መን መጣ መን ቀራ? ያም ሆነ ያም ሆነ ሰርጓቸው እንግዲህ እሁድ ይሆናል። እሁድ ይሆናል ብዬ ነው የማስበው። አናቅም። በጣም ነው የፈሩት። ዳንኤል ምን እንዳለ መጨረሻ ላይ ያሳቂ ነገር፣ እኔና አንቺ አለ። አንቺ አትሄጂም፣ አንቺ አትሄጂም እየተባባሉ ሰባ ራሳቸው ከዛ ጽጌ ዳንኤል ምን ያለ ለጽጌ ሲኦልም ይሁን የነገነትም ይሁን እኔና አንቺ አብረን ነው ምንገባ አብረን እዚህ ጋር ቀረናል። እውነት ኮ መጨረሻ ላይ እነሱ ናቸው የቀሩት የሚገርም ነገር አንቺ አትጂም አንተ አትደም እየተባባለው። በዛ ላይ ጽጌ የሱን ትኬትም ሸፍናለት። ዳንኤል ደግሞ የሩታኒና የጽ የሩታኒና የአብሪሽ ራሱን ሸፍኖ ነው እና ብዙ ወጪ ነው ያወጡት። የሚገርማቸው ነገር ግን እንደ ሀሳቦቹ ተብመቶ ሁላችሁን ደስተኛ ሆኖ ቢመለሱ ደስ ይላል ነበረ። አለበለዚያ ግን አልተሳካም ብዙ ልጆች ቀርቶባችኋል። ግን ይሁን ዛሬ ቪዲዮ ተለቋል። እና ያለ መጨረሻችሁን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያርጉ። በሌላ ቪዲዮ ተመልሼ እስከሚመጣ ቸር ያቆየር። መልካም ሰርግ፣ የአብርሃምና የሳራ አርግላቸው። አሸኛንም አሸኛንም ወይ ማሄድ አይደለችም፣ ወንደሰ ነው መሰለኝ ይባላል ባሎ እንግዲህ